አሰላሙ አሌይኩም ወረሕመቱላሂ ወበረካቱሁ። ድን የተከበራችሁ የቻናል የተከታታዮች እንዴት ናችሁ? ደህና ናችሁ? ሁላችሁም ሰላም ናቸው። እኔ ያለሁት አልሐምዱሊላሂ። እና አያችሁ፣ አረፋ መጣ። ይሄ አሁን ግብርኤ አካባቢ ነው። አያችሁ፣ እዛ ጋር በሬዎች ምናምን አሉ። ምን ልበላችሁ፣ በቃ አየሩ ደስ ይላል። እናንተም አለ ለሀገራችሁ ያብቃችሁ አርጉ ያው የአረፋ ሰው እየመጣ ነው። አስፋልት ላይ ነው ጫፍ ላይ ቁጭ ብዬ ባዶ ሲደብረን ወጣሁና ቁጫፍ ማለት ቢሮቹን ሸጡ በላያቸው ይሄ ጉብሬ ነው ማለት ነው። ጉብሬ በነገራችን ላይ የበፊቱ እንዳይመል እንዳይመስላችሁ የምታውቁ ከሆነ ጉራጌዎች ማለት ነው። የበፊቱ ገበያ የለም ወደ ወደታች ወጥተዋል። ሁሉ ነገር ተቀያይሯል። አ እና እንደዚህ ነው ትላላችሁ። የቁጭ ብለናል ወደ የት ነው? ይበረስት ዩኒቨርሲቲ ማለት ነው ዩኒቨርሲቲ አካባቢ አሁን ከተማ ሆነዋል። ብታዩት ሲያምር ቦታ ነው። እና ኑ እናንተም ሀገራችሁ ግቡ፣ እንደዚህ ንጹህ አየር። ምንድነው የምትቀባጥሪ ደግሞ እንዳትሉ ደግሞ በቃ ምን ላችሁ፣ አሁን አረፋ መጥተዋል። እንግዲህ ታውቃላችሁ፣ ጉራጌ ያረፋ አረፋ ተመስቀር ይላል ጉራጌ። መነሳት አቅጦኝ ነው። እሺ ዞር ዞር ብዬ ያልቀረጽኩት እና ያው በረ እና እንደዚህ ነው። ብያንስ አንድ ሶስት አራት ደቂቃ ቅረጽላችሁ አንድ ደቂቃ ተው እና ው እና ትላላችሁ። እና በጣም ደስ ይላል። አየሩ በሬዎች ያለው ይኸው፣ በባዶ እግር ራሱ መሄድ ደስ ይላችኋል። አሁን ወደ ዩኒቨርሲቲ ዩኒቨርሲቲ እዛ ጋር ነው ማለት ነው። የሆነ ጊዜ ባለፈ መጥቼ ነበር። የበሬዎቹ ላሞቹ መሸጥ ጀምር ያለው ምን ትላላችሁ? በሬዎቹ ማለት ነው ለአረፋ የሚሸጡ ናቸው እነዚህ። እናንተ ግን የሚገርም አንዱ መቶ ሺህ ብር ጠይቀን ማለት ነው። ትገርማላችሁ። ለሁለት ሶስት ቀን ደስታ ማለት ነው። እና ብቻ ደስ ይላል አየሩ ብቻ በቂ ነው። አሁን እዚህ ጋር እየተሰራ ነው እንዳለ ግማሹ ፈርሶ ምናምን እየተሰራ ነው ማለት ነው። ዩኒቨርሲቲ ወደዛ ቀጥታ ነው የሚወስድ እና እንደዛ ነው። እናንተ ማለህ ለሀገራችሁ ያብቃችሁ፣ ዱአ አድርጉ። በተረፈ ደግሞ ብዙ ነገር አሳውቃችኋለሁ፣ ቪዲዮ ቀርጻለሁ ኢንሻአላህ ያሁን ያው ከመጣሁም አስራ አምስት ቀን ስለሆነ በቃ ሰውም ስጠይቁ ምናምን ምናምን አይመቻችም፣ ኔትወርኩም የለም ለመግባት በጣም አልተመቻቸልኝም ማለት ነው እና ኢንሻአላህ ጥሩ ጥሩ ነገር እለቃለሁ ብዬ ተስፋ አረጋለሁ ብቆይም ማለት ነው። ዱአ አድርጉልኝ እና ይሄን ይመስላል። ግማሹ ቁጭ ብሎ ጫቱን ያኝካል፣ ግማሹ ምን በቃ እንደዛ ነው እና ይሄን ይመስላል። ሀገራችን ጥሩ ነው። እናንተም ለመምጣት አስቡ። ስለ ኖሮ ብዙ ሰው አሁን ኖሮ ውድ ነው ምናምን ምናምን ይላል። ወላሂ ምንም ሰርታችሁ ትኖራላችሁ። ስራ አካል አሁን ችግሩ ስራ ኢትዮጵያ ላይ ሆናችሁ ፍጥነት ነው የሚያስፈልገው። ፍጥነት ያለው ሰው ምንም ነገር ይሰራል። ወላሂ ነው የምላችሁ። እና እንደዛ ነው። ላችኋል ሀባይ ባዶ ግሬላሱ መሄድ ጀምራለሁ ይችሁ ይላይ ም በጣም ይሻላል። ለእዛው መዝሀቅ አልወጣችሁ። እንደውም እከሌ እንደዚህ ታደርግልኛለች እከሌ እንደዚህ ታደርግልኛለች ብላችሁ ከተጠበቃችሁ እዚህ ያለ ሰው ከጠበቃችሁ በጣም አስቸጋሪ ነው ማለት ነው። እና በአንድነባችሁ ሁሉም ነገር ትታችሁ ብትመጡ ነው የሚሻለው። ላይ ማንም ከእናንተ አይጠብቅም። በራሴ ስላየሁት ነው። አሁን እኔ አንድ ወር ባልሙ ላይ ሰዓት ምን ልበላችሁ ይሄ ነው እና አልቁኝም ለመምጣት አስቡ። አሁን ደግሞ አረፍ አድርሰዋል መኪናዋ ምን ምን ነው። በቃ ምን ልላችሁ እና አብሽሩ ጓደኞቼ፣ እና እወዳችኋለሁ። ዱአ አድርጉልኝ። ለኔ ተመልሼ ስደት እንዳላስብ ዱአ አድርጉልኝ ማለት ነው። ዱአ አድርጉልኝ። በቃ እናንተ ሰው ስላለ ነው እዛ ጋር ለማውራት። ምን እንደማውራ ራሱ ጠፋብኝ፣ ሀሳቡ ግን ይመጣልኛል። ማውራው ነገር ጠፋብኝ ማለት ነው። ማውራው ነገር ስለጠፋብኝ ነው፣ ለዛ ነው ሸሀባይ በቃ አድርጎልን በያላችሁ በሰላማችሁ። ይዛ አምስት ደቂቃ ቪዲዮ ነው እዩልኝ ማለት ነው እዩልኝ። እስኪ ላይ ላይቭ አይገባም ስልኩ፣ እያስወጣኝ ያስወጣኝ ነው ላይ ከቤት ምናምን አሁን ብዙ እግር መንገድ ስለሄድ ነ ገጠር ላይ ስትሆኑ ደግሞ አሁን ገጠር ላይ ነው ያለው ተስባልት ምናምን ያው ግብሬ ማለት ወደ ዩኒቨርሲቲ አካባቢ ነው። ያው ገጠር ነው። ምንም እንትን የለውም ስራ ምናምን አሁን እየተጀመረ ነው ምናምን እዛ ጋ እዚ ጋር ደግሞ የተቀቀለ እንቁላል አንድ እንቁላል አምስት ብር ማለት ነው። ያልተቀቀለ ደግሞ ስንት ነው? አስር ብር ነው። እንዴት እንደሚሸጥ አላውቀው ላይ ማለት ነው ማለት ነው እና ትላላችሁ። ዱዓ አርጉ። እና ማወራ ጠፍቶብኛልና፣ ቪዲዮ ጥሩ ነው። ትላንትና ራሱን ለመልቀቅ ፈልጌ ምናምን ማለት ነው፣ ስዝናቡ ከለከለኝ ማለት ነው። ወላሂ፣ እንደዚህ በቃ አላ ጥሩ ጥሩ ቪዲዮ ምናምኖች የሚጠቅሙ ነገር፣ ሀገራችን እንደዚህ እኛ እዛ ሆነ ራሱ እንደዚህ ሲያሳይ የራሱ ደስ አይልም። እን በጣም እኮ ነው ደስ የሚለው። እና እንደዛ ነው። ለቻው ለውዶች፣ ባትሪ የሚዘጋብኝ ነው፣ ማትም ችግር ነው በቃ። ዱዓ አርጉልኝ እሺ። አትጥፉ እናንተም። እና በፊት ያለ ቪዲዮ ላይቭ ቪዲዮ እኮ በፊት ያላያችሁት ቪዲዮ አለ እሱን እነሱን ይዩልኝ። ሰዓቱ ደግሞ በጣም ቀንሷል ማለት ነው ስምንት መቶ ነበር አሁን ሰባት መቶ ገባ ማለት ነው። አይገርም ስንት ቀን አልገባሁም። አንድ አስራ አምስት ቀን እንኳን አለ ሀያ ቀን ሀያ ቀን ምናምን ምናምን እንትን ብለዋል ሀያ ቀን መአሩ ትብር እና ሀያ ቀን ምናምን ሆነኛ ያህል መቼ ነው ቅዳሜ ሲመጣ ሦስት ሳምንቴ ነው ማለት ነው። ሀያ ቀን ነው። ከሀያ ቀን በኋላ በፊት ሆነኛል እንደዚህ ላይቭን ከገባ ወደዚህ በቃ መግባት ሁለት ቀን እና ለዛ ስለሆነ ነው። እና አብሽሩ ሐባይብ ተንበርቱ በሰላም ለሀገራችሁ ያብቃችሁ። የሰው ሀገር ብትለፉ ያው ነው ወላሂ፣ ምንም በቃ ያባሳ ያለ ሰው በቃ ይሄን አድርግ ስሉ ነው እናንተ በ እንደው መጥታችሁ መገላገል ነው። ወላሂ መጥታችሁ ከተገላገላችሁ ከእናንተ ማንም አይፈልግም ማለት ነው። በቃ እንደነሱ ሆናችሁ ትኖራላችሁ። ማንም ወላሂ ማንም እንኳን አሁን እኛ ወላሂ ብዙ ሰው ነው እዚህ መጥቶ የሚሰራ። አሁን ምንም ይኑን ገበያ ሚኑን ምንም የሆነ የሆነ ነገር ከፍታችሁ በትንሽን ብርም ጊ በትንሽ ብን መንቀሳቀስ ትችላላችሁ። የሆነ ነገር ከፍታችሁ ከሰራችሁ አሁን ወደዚህ አካባቢ ስላልተበላበት ማለት ነው። በቃ ሰው ይገባል። እንደ አዲስ ሻይ ቤት ምንምን ምንም ይከፍታል ላይ والله መኖር አሪፍ ነው ነው መቼም፣ የጎሮሯቸው አያጡም። እና እላቸዋለሁ ውዶች፣ ይዱ አርጉልኝ ለኔ ማለት ጥሩ ስራ እንዲሰጠኝ። አሁን ያረፋም ስለገባብኝ ምናምን ተወዛ ግቢ ያለው እዛ አንዴ አዲስ አበባ አንዴ ካርጎ ቦታ። ስለ ካርጎ እንደው አላወራሁትም አንድ ቀን በሰፊ ያወራል አንዱ እዛ ጋ አንዴ እዛ ጋ አንዴ ገጠር አንዴ ወልቂጤ ስል በጣም እንትን ብያለሁ። ተወዛ ግቢ ያለው ማለት ነው እና ዱ እና ወዳቸዋለሁ። በእያላችሁበት ሰላማችሁ ይብዛ። እና ከዚህ በፊት የለቀቁት ቪዲዮ ያሉት እዩ እዩልኝ፣ ያላያችሁት እሺ። ሰምታችኋል። ቻው፣ ሰላማችሁ ብዝት ይበል። እናንተም ለሀገራችሁ አላህ ያብቃችሁ። ዱአ አርጉልኝ። ሰላም አለይኩም ረመቱላ በካቱ።